እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። በዛ ይሰው ሁሉማ ናች ነች ቤዛዊት አለም መባሉ አልንገራችሁ። እመቤታችን ቅድስት ድንግል ማርያም ቤዛው ናት። አባ ገብርኤል እናን ጥያቄን ጠይቃቸው እስኪ፣ በስቅለት ቀን ቤተ ክርስቲያን ትተው አደራጅ ውስጥ ምን ሊያደረጉ ተገኙ? ቤቱ ገዚ ነው። ከዝሆን ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ ግደለው ነው። መልአከ ሞት አንዣቦበት፣ እስኪ እገሌን ግደለው ይባላል። አንድ ነገር ግን ቁርጥ ያለ ነገር ልንገራችሁ። አቡነ ገብርኤል አይወገዙ። ሹመትም አይኖራችሁ፣ እውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃና ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ጤና ስትል ንግዲ ተከበራችሁ፣ የኢኦቲ ሪአክት ሰዎች ይደምቃችሁልኝ። በአዲስ ቪዲዮ ተመልሽ ሰጥቻለሁ። ዛሬ የምንመለከተው እንግዲህ የአቡነ ገብርኤልን ጉዳይ ነው እና ይህ ነገር በጣም እየከረ ነው የሚገኘው። ይቅርታ ጠይቃሉ ሲባል እንግዲህ የተባባሰ ነገር ይዘው ቀርበዋል። እሱን የምንመለክትናል። እነዚህም ደግሞ ወላዲተ አምላክ ድንግል ማርያም ቤዛ አትባልም ከማለት ውጭ ያሉ አንድ ወደ ስድስት የሚጠጉትን የስህተት ትምህርቶችን ዛሬ በዚህ ቪዲዮ የምንመለከት ነው የሚሆነው እንደዚሁም ደግሞ የአባታችን የአባ ገብረ ኪዳን ምላሽም የምንመለከት ይሆናል። ሁላችሁ ወይ ቪዲዮ ላይክ ማድረጋችሁን እንዳትረሱ እኔ ክርስቲያን ያላችሁ ሁላችሁም በኮመንት ላይ የገባችሁ ማርያም ቤዛ ኵሉ ዓለም ያላችሁ መጽሐፋችሁን እንዳትረሱ እስቲ በዚህ ቪዲዮ እንጀምር። አንድ አባት እመቤታችንን በዛ ይተኩሉ አትባልም

ክርስቲያን እንዲህ አይላትም። የክርስቲያኖች ሁሉ ተስፋ ነች እሷ የክርስቲያኖች ቤዛ እናታችን እድሜ አይጠይም ያስጥልን። እንግዲህ ብፁዕ አቡነ ገብርኤል ይቅርታ ጠይቀዋል። እስቲ ላሰማችሁ። ለማንኛውም የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ሕዝቡ በደንብ እንዲያውቅ ለማለት እፈልጋለሁ። እየተሰጠ ያለው እየተሰበከ ያለው በዕለቱ የኢየሱስ ክርስቶስ ቤዛ ቤዛነትና አዳኝነት ነው። ስለዚህ ለምንድን ነው ጥላ ቤዛ ይባላል ሌላ ሌላ ቤዛ ይባላል የሚልም ሊቃውንቱ ከሰሞኑ ጀምሮ ግሱን እየተነተኑ ሲነግሩን ከርመዋልና እና ለተነተኑ ልትንታኔ እያመሰገም የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹዋን ቅዱሳን ምእመናንን ከልብ ቅርታ ጠይቃለሁ። ቤተ ክርስቲያንም ደግሞ በዚህ ጉዳይ ስሟ በመነሳቷ ታላቋ ቤተ ክርስቲያን ይቅርታ ልጠይቃት እወዳለሁ። በመስቀል ላይ ተሰግሎ በከፈለው ቤዛነት ስም ፍጡር ሊጠራ አይችልም በሚል የሰጠው ትምህርት ብዙ ምዕመናንን አደናግሯል። ከአውዱ ውጭ አንዳንድ ሰዎች ቃሉን አጣመው በመተርጎም ጦርነት በመቀስቀስ ሕዝቡን በማነሳሳት በተለይም ደግሞ ደጋጎች ምዕመናንን በጣም አሳዝኗል። ከእመቤታችን ከቅድስት ድንግል ማርያም ጋራ አንዳንድ ብዥታዎችና ጥያቄዎች ስለተፈጠሩ እነዚህን ነገሮች ለማጥራት ያህል እንግዲህ እንደዚህ የሚል ይቅርታ አቅርበዋል። እኔ አይመለከተኝም፣ እኔ በዛ መንገድ አልተረጎምኩትም ወይም እንደዚያ ማፈልግ ያለን ብለዋል። ግን ቃል በቃል መዝሙሩን ዘምረው እንደዚህ አትባልም ማርያም ብለው ሚካኤል እንዲያባልም ገብርኤል እንዲያባልም እንዲሁም የእመቤታችንን መዝሙሩን ዘምረው እመቤታችንን እንደዚህ አትባልም ብለው የተናገሩት ግን ያለ አብዶ ተረጎም የሚለው ነገር ማን ያልገባኝም። ይህን ነገር እንግዲህ ብዙዎች የተቃወሙ ይገኛሉ። እንመልከት አባ ገብርኤል እና ጥያቄ እንጠይቃቸው እስኪ። በስቅለት ቀን ቤተ ክርስቲያን ክርስቲያን ትተው አደራሽ ውስጥ ምን ሊያረጉ ተገኙ? ኦርቶዶክስ ከሆነ የመንጋ ጠባቂ ከሆኑ ጳጳስ ከሆኑ ምን ሊያረጉ አደራሽ ውስጥ ተገኙ? አደራሹ ምእመኑ ሰብስባችሁ እዛ ጋር ምን ልታረጉ ተገኛችሁ? አይሰግዱም፣ አያሰግዱም። ኦርቶዶክስ ከሆናችሁ ጴንተ ሰብስባችሁ ነጠላ ልብሳችሁ ኦርቶዶክስ ነው ትላላችሁ። እዛ ሄዳችሁ ምን ብቀናችሁ? ዘሩ ተያዛችሁ። በቃ እግዚአብሔር ያጋልጣል። አሁንም ቢሆን ከቅዱስ ሲኖዶስ ጠንከር ያለ እርምጃ እንጠብቃለን። ወዴት ወዴት አረ ተመልከቱልኝ። የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ሕዝቡ በደንብ እንዲያውቅ ለማለት እፈልጋለሁ። ለሚዲያ ፍጆታ አንዳንዶቹ ደግሞ ከሆነ ነገር ጋር የተያያዘ በሚመስል መልኩ የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ሕዝቡ በደንብ እንዲያውቅ ለማለት እፈልጋለሁ። ድመት መንኩሳ አመሏን አትረሳ የሚሉት አባባል ዛሬ ደርሶ እያየ ነው ነው። ነገር ግን አባታችን እኛ እርሶ ነው የመንቀፍ ችግር የለብንም፣ አቅሙም የለንም። ምክንያቱም እኛ ልጆቻችሁ ነን። ስራዎት ነው ሊያስተቸውት የቻለው። ስለዚህ እባኮትን አሁንም ወደ ልቦ ይመለሱ። በግልጽ የተሐድሱ አሰራር እየሰሩ እንደሆነ በአደባባይ ተመልክተናል። በብዙ የመዝሙር ምርቃቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮችን ገፊ እንደሆነችም ሲናገሩ ነበረ። ለሱስ ምንድነው መልሶ ጥያቄውን ለእርሶን ወላዲታ አምላክ ቅድስተ ቅዱሳን ንጽተ ንጹሃን የሆነች የጌታችን እናትን እባኮ አይንኩብን። እኔ ዛሬ ላይ እርስን ብሆን ኑሮ የጭንቃ ማላጇን እመቤቴ ነበር ድጋግም የስማው፣ የምጠረው ዛሬም ሲጨንቀኝ፣ ነገም ሲከፋኝ ከዛ በኋላ ስሜ ባላረኩት እንኳን የሚነሳ እመብርሃንን ይዤ አላፍርም። ዛሬም የተዋህዶ ልጆች እባካችሁን ማርያም ማርያም እያላችሁ ኮመንቱን ጻፉልኝ። እስኪ እንዲህ አይነት ትክክለኛ ስራ እየሰራችሁ በድንገት ማብራት ይጠፋል። ማብራት ሲመጣ ሁላችንም የያዝነውን አጀንዳ ትተን ማብራት ስለመጣ እናጨበጭባለን። ለምንድን ነው ማብራት እንደጠፋ የማንጠይቅም? ይህ ነውር ነው። አጀንዳችሁን ጥግ ድረስ ማድረስ አለባችሁ። እኛ አባት ትናንት ተሳስተዋል፣ ዛሬ ይቅርታ ጠየቁ ተብለ ሁልህም አታጨብጭብ ሾርት ሚሞሪ በፍጹም አይደለንም። በትቢት የተሰጠን መግለጫ የይቅርታ መግለጫ ነው ብላችሁ ወደ ህዝቡ አታሰራጩ። እባካችሁም ነገ በሰፊው የምመለስበት ይሆናል። የሰጡት መግለጫ እንኳን ሊቃውንቱን የተቹበት መንገድ ሌላ ሌላ ህጸት ስለሆነ ሁላችንም ልንነቃና ከዚህ ልንቆጠብ ይገባናል። አቡነ ገብርኤል ይቅርታ ጠየቁ ተብሎ ቅዱስ ሲኖዶስ የያዘው ጉዳይ ገደል የሚገባ ከሆነ ማለትም ደግሞ አዳጋሚ ያለውን እርምጃ ማይወሰድ ከሆነ እረኛው መንጎቹን እንደማይጠብቅ መቶ ፐርሰንት ታሳዩን፣ አላችሁ፣ አይሆንም፣ ይቅርታ ጠይቀዋልና ይቅርታ ይደረግላቸዋል፣ ምንም አይነት ደግሞ እርምጃ ይወሰድባቸው የምትሉ ከሆነ ነገም ደግሞ ሌላኛው ጳጳስ ተነስቶ ኢየሱስ ክርስቶስ ላይ አፉን ሲያላቀቅና አፉን ሲከፍት ይቅርታ ሲጠይቃቸው ይቅርታ እንደምታደርጉለት አንጠራጠርም። እዚህ ፍኖተ ጽድቅ የተባለ ድርጅት ላይና እኛ አባት ላይም አዳጋሚ ያለውን እርምጃ እንዲወሰድ እንፈልጋለን። እዚህ ጋር ወጥተን ስለጮህም ምንም እንደማናመጣ እናቃለን። ነገር ግን እንደ አንድ ባለማተብ እና እንደ አንድ ክርስቲያን ዝም ማለት ስለማንችል ዝም አንልም። ይህን ቪዲዮ የምሰራው ለመናፍቅ አይደለም እና መናፍቃኖች፣ በማያገባችሁ ጣልቃ አትግቡ፣ እንደ ባንዲራ አትውለብለቡ፣ በኮሜንትም ገብታችሁ አትልከስከሱ። ኦርቶዶክሳያን ባለማተቦች ግን አንድ ልብ እንድትሉ የምፈልገው ጉዳይ ስላለ ነው በቃ ያልኩት። በተለይ አሁን ይሄን ቪዲዮ የምሰራው ከቅዱስ ሲኖዶስ ወይንም ደግሞ ከቋሚ ሲኖዶስ መግለጫ በፊት ነው። ብዙዎቻችሁ የቋሚ ሲኖዶስን መልአተ ጉባኤ በአቡነ ገብርኤል ላይ ምን ይወሰናል ብላችሁ እየጠበቃችሁ ስለሆነ አንድ ነገር፣ ግን ቁርጥ ያለ ነገር ልንገራችሁ። አቡነ ገብርኤል አይወገዙም። ምክንያቱም ቋሚ ሲኖዶስ ላይ ያሉ ሰዎች ናቸው አቡነ ገብርኤልን በዚህ ልክ እንዲያብቡና በዚህ ልክ እንዲመረጡ ጳጳስ እንዲሆኑ ያደረጓቸው ማለት ነው። ስለዚህ በእነዚህ ላይ ይጨክናሉ የሚል እምነት የለኝም። ተስፋችሁን ቁረጡ። ነገር ግን እናንተ ኦርቶዶክሳውያን ስንቶቻችሁ ይህንን ሰምታችኋል? ስንቶቻችሁ ይህንን ታውቃላችሁ? እኚህ ግለሰብ ስለ እመቤታችን ቤዛ አለመሆን ብቻ ሳይሆን ስለ ቅዱሳኑና ስለ ድርሳኑ ምን እንደተናገሩ ስንቶቻችሁ ጆሮ ደርሷል? ስሟቸው ስ ያ ሲገርመን ማለት ነው ስሙት ገር ለቅዱሳን ይነገራል ይተረካል እንጂ አይሰበክም። ድርሳን ይነገራል ይተረካል እንጂ አይሰበክም። ታሪክም ይተረካል እንጂ ከዚህ የዘለለ ትርጉም አይሰጠው። ከዚህ በላይ ምንፍቅና ዓይን ያወጣበት ጉዳይ ሊኖር አይችልም። ነገር ግን እጅግ ያሳዘነኝና ነውር እንደሆነ እንዲረዱት የምፈልገው ነገር በእነሱ ቤት በጣም ብልጥ እንደሆነ የሚሰማቸውን ነገር ልንገራችሁ። ዛሬ ሕዝቡ የቅዱስ ሲኖዶስን ወይም ደግሞ የቋሚ ሲኖዶስን ምልዓተ ጉባኤ ሕዝቡ ሲጠብቅ ትናንትና ላይ እኚህ ግለሰብ ወጥተው ሊቃውንቱን ያወገዙበትን በትዕቢት የተሞሉበትን ያንን መግለጫ ቁጭ ብለው ዩቲዩበሮች ጠርተው ሲናገሩ ይሄው ይቅርታ ጠይቅ ያለው የሚል መረጃ ወይንም ደግሞ ማስረጃ ለቋሚ ሲኖዶስ ለማቅረብ ነው። ይህንን ያደረጉት ደግሞ ይህንን ሴራ የሰሩት ደግሞ ይህንን ነገር አደራጅተው በዚህ ልክ እንዲሆን ያደረጉት ደግሞ እዛው ቋሚ ሲኖዶስ ውስጥ ያሉ ሰዎች ናቸው። በጣም ያሳፍራል። እስከ መቼ ቤተክርስቲያንን እና ክርስቲያንን እንደምትንቁ ግራ ይገባኛል። እግዚአብሔር አምላክ የዚች የቅድስት ቤተ ክርስቲያን ሙሽሯ መድኃኔዓለም ግን ይፍረድባቸው። እንግዲህ እንደዚህ አይነት ተቃውሞች አቡነ ገብርኤል ላይ ደርሰው ነው የሚገኙት። እውነት ነው አቡነ ገብርኤል አጠፉ የተባሉት አንድ ጥፋት ብቻ አይደለም፣ ብዙ ጥፋት ነው የወጣበት። እሱ ግን እንግዲህ ወርቱ የተናገሩት ስለዛውን ጉዳይ ይቅርታ ነው የሚመሰረጡ ይቅርታ የሚያሉት እኔ በሰሜ በክኑ ጠፍቷልና ቢ የዋህነት ያያችሁ ሰዎች ይቅርታ ነው ያሉት። የምን የዋህነት አለ እዚህ ጋር? ሲጀምር ጥፋት እኮ ነው። ስብከቱ እኮ የክደት ስብከት እኮ ነው የሰበኩ ዘስ ጋር ሶ ይሄ በየዋህነት ላያቸው ላይ ይቅርታ፣ እናንተ ደግሞ ይቅር ብያችኋለሁ እንዲሁም የሚል ነገር ነው ያቀረቡትና አባታሽ አባትናቸው ምንም አንላቸውም። እንግዲህ ግን በዚህ ልክ ምን አለበት ብዬ አላስብም አለ። ፈጽሜ ወደ ተረት አልመለስም። ፈጽሜ የእግዚአብሔር እውነት ወደ ሌለበት ህብረት አልመለስም። ፈጽሜ ቃሉ ወደማይለው አልመለስም። ምክንያቱም ይሄ መጽሐፍ የሚለኝ የዓለም ቤዛ ስለኔ ኃጢአት የተሰዋልኝ የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሆነ ይነግረኛል። አዎ፣ አትደንግጡ። የእግዚአብሔር ልጅ ኢየሱስ ቤዛችን ነው። ተቤዥቶናል። ኃጢአታችንን ወስዶልናል። በነፃ እንድንድን አድርጎናል። የዘላለምን ህይወት አውርሶናል። አትደንግጡ የዓለም ቤዛ ኢየሱስ ስለሆነ ይህንን ንጹህ ወንጌል ካስተማሩት አባት ጋርም ይህንን እውነት ከሚቀበሉ ጋር ሁሉ አብረንን አንመለስም። ኦርቶዶክስ ናተረት ኢየሱስ ለዓለም ቤዛ እንደሆነ ከየት ነው ቀድሞስ የሰማሹ? ይህ በራሳችሁ አረዳድ ብቻ የምትተረጉሙትን መጽሐፍ ቅዱስ ከየት ነው ያመጣሹ? ኢየሱስ ክርስቶስ እኮ የድንግል ማርያም ልጅ ጉልህ ሆኖ የሚገኘው ተዋህዶ ቤት ነው። የትኛው መጽሐፍ ነው የዓለም ቤዛ ስለ ሰዎች ልጆች የተሰዋ ከኢየሱስ ክርስቶስ ውጭ ሌላ ነው የሚለው? ቅድስት ቤተ ክርስቲያን እኮ በአጭር ቃል የኢየሱስ ክርስቶስ አካል ስትሆን አማንያኗ ደግሞ የተለያዩ አካል ክፍሎቿ ናቸው። ቤተ ክርስቲያን ባለቤቷና መሥራቿ እግዚአብሔር ሲሆን ከእግዚአብሔር ጋር መንፈሳዊ ኅብረትና ግንኙነት ያላቸው መንፈሳውያን አንድነትና ጉባኤ ናት። አንድ ሰው በሃይማኖት እና በምስጢር አማካኝነት ወደዚሽ ጉባኤ ሲገባ የዚህ ጉባኤ አካል ሆኖ ይሰራል። ማለት ሐዋርያው እኮ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው በማለት ያስረዳው። ለዚህ እኮ ነው ከእንግዲህ ወዲህ ከቅዱሳን ጋር ባለጋሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም የሚለው ቃል እኮ ይህ የቤተክርስቲያንን መንፈሳዊ እሳቤ ያሳያል። ወደዚህ ኅብረት ነው የማትመለሹ። እግዚአብሔር የመሰረታት ጉባኤ ማኅበር ቀዳማዊት ናት እኮ ይህቺ ቤተ ክርስቲያን። አስቀድመ የፈጠርካት ማኅበርን አስብ ያለው ለዚህ ነው በመዝሙረኛው ዳዊት። የቤተ ክርስቲያን የአንድነቷ መሰረት ሃይማኖት ነው። ይህ ሃይማኖት ደግሞ ከእግዚአብሔር የተሰጠ አንድና ብቸኛ ነው። ሐዋርያው ምን ይላል? ብዘገይ ግን በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባ ታውቅ ዘንድ ጽፍልሃለው። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው ያለው እኮ ለዚህ ነው። ታዲያ ይቺን አማናዊት ቤተክርስቲያን ይቺን ሃይማኖት ሕይወት የምትሰብከውን የዘላለም ሕይወት እንድናገኝ ቀን በቀን ወደ እግዚአብሔር ተመለሱ፣ ንስሐ ግቡ፣ ሥጋውንና ደሙን ብሉ ጠጡ የምትለዋን ቤተክርስቲያን ነው በተረት የምትመራ ምትዩ ይልቅ ክርስቶስ የንስሐ እድሜ እየሰጠን ነው። ተጠቀሚበት። እኛ ኦርቶዶክሳዊ አዎ አንደነግጥም ድንግል ማርያም በሔዋን ምትክ የተሰጠችን ቤዛችን ናት። እኔ ለዓለም ሁሉ መድኃኒት ስሆን አንቺ ሁለንተናሽን የሰጠሽ የዓለም ቤዛ መሆንሽን በመስቀል ስር ሰጥሻለሁ። እሱ በመድኃኒትነቱ የዓለም ቤዛ ሆነ፣ ሁለንተናዋን በመስጠት እርሷ ደግሞ ቤዛዊ ተኩሉ ዓለም ሆነች። እርሱ በባህሪው ቅዱስ አምላክ ነው። የክርስቶስ ቤዛነትና የእመቤታችን ቤዛነት ይለያያል። እርሷ የልጇን ድንበር ጥስ አታውቅም። ሰዎች ላይ አጣጥሱት ሊሞክሩ ይችላሉ። እርሷ ግን የልጇን ድንበር አጥስም፣ ስሟ ለዘላለም የተመሰገነ ይሁን አትነካም። ሁልጊዜ እርሷ ልጄ፣ ወዳጄ፣ መድኃኒቴ፣ አምላኬ ትለዋለች። እርሱስ እናቴ ይላታል። ከፍጥሯን መካከል አንዷ ናት። ነገር ግን ንጽሕት መቤት እናቱ ነች። በመስቀል ስር ሆኖ አደራ ሰጣት። አደራ የተቀበለች ተዋህዶ ድንግል ማርያምን እንዳከበረች መኖር ግዴታዋ ነው። ስለዚህ የቤተ ክርስቲያኒቱ ትምህርት ተምህርት የእመቤታችንን ክብር በፍጹም አይነካም። በክርስቶስ በተረከበችው ኃላፊነት ተዋህዶ እመቤታችንን ከፍ አድርጋ ትኖራለች። በዚህ መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የተዋህዶ የጠራው ትምህርት ይሄ ነው። ላቲ ደሉ ክብሮ ስብሃት ወለወልዳ አምልኮ ስግደት። ለእሷ ክብርና ምስጋና ይገባታል፣ ለልጇ አምልኮና ስግደት ይገባዋል። አያችሁ፣ ብዙ ፍጡራን በመጽሐፍ ቅዱስ ቤዛ ተብለዋል። የእመቤታችን ቤዛነት ከእነርሱ ይለያል፣ ከፍ ይላል። ክርስቶስ ደግሞ ራሱን ለሞት አሳልፎ በመስጠት ምትክ ሆኗልና ቤዛ ኩሉ ዓለም ይባላል። ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ። ቀጣይ እንመለከተው፣ እንግዲህ የአቡነ ገብርኤል የሐሰት ትምህርት ተብሎ የወጡ ዶክመንተሪ አለ፣ አይቼዋለሁ፣ እውነትም ነው። እሱ እንመለከትና ወደ አባታችን አባ ገብረ ኪዳን ምላሽ ምን ሄድ ይሆናል።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 ለዘመጽሐ እያስጅ ሰዶወያጽዋፋ ወደ እኔ የመጣውን ወደ ውጭ አላወጣው ነው የሚለውና ይህ የቀሪ ዘመናችን ወንጌልን በስፋት የምሰብክበት አሁን ብጆቻችሁ ምንም ያው ይገባቸዋል። ትናንትና እና ቡ ተግር ሃይማኖት በሰበኩት ታላላቅ አዋቂ ሊቃውንት በሰበኩት ዛሬኛ መኩራራት አንችል። ወንጌል የከተማ ስብከት ሆኗል። ይህ አራት ኪሎ ወይ ደግሞ ከአዲስ አበባ መውጣት ተስኖታል። ቤተክርስቲያናችን ከእግር እየሞተች ነው። ሞት የሚጀምረው ከእግር ነው ይላሉ ልምዱ ያላቸው ሰዎች እና ገጠር ላሉትም መድረስ አለብን፣ መስበክ አለብን። የቤተክርስቲያን ህልውና ወንጌል ነው። ቤተክርስቲያን ህልውና የምታስጠብቀው ትልቁ መሳሪያ የጌታችን የአምላካችን ኢየሱስ ክርስቶስን ቅዱስ ወንጌልን በመስበክ እንጂ ሌላ ሌላ ምንም አጀንዳ የላትም። ተቀዳሚ ዳዊት ልበ አምላክ ነው። ደግ ነው። መልካም ነው። የእምነት ሰው ነው በጣም ዳዊት ምንም ነገር አይወጣለትም። እምነቱ ፍጹም ነው። ነገር ግን ያ ልበ አምላክ ተብሎ ብዙ የተባለለትና የተዘመረለት ዳዊት በሚሞትበት ሰዓት አንደኛ መጽሐፈ ነገሥት ምዕራፍ ሶስት ላይ ስታዩ ምናለ ልጁ ሰለሞን ልጄ ሰውን ጥበበኛ ሁን አዋቂ ሁን፣ በእግዚአብሔር መንገድ ሂድ ብሎ ከመከረ በኋላ ይሄ ኢዮአብ ያደረገኝን ታውቃለህ። አያችሁት? የፍጡር ጭካኔ ኢዮአብ ያደረገኝን ታውቃለህ። ሽበቱን በሰላም ወደ መቃብር አታውርደው፣ አንተ እንደ ጥበብ ያድርግበት፣ ግደለው። ነውኩ መልአከ ሞት አንዣቦበት እስኪ እገሌን ግደለው ይባላል አይባልም። ዳዊት ግን ምንም ቢሆን ፍጹም አይደለምና ለልጁ ግድያን አስተምሮ ነው ግደል ብሎ ነው የሞተው። በቀኙ የተሰቀለው ፈያታዊ ዜማንን ታስታውሱታላችሁ። ፈያታዊ ዜማን ሉቃስ 23 ቁጥር 39 ላይ ያለው ተዘከረኒ እግዚኦ አመ ትመጽእ በመንግስትከ። በጣም ነው የሚወደው ሰው ላይ እኛ በእንደዚህ አይነት መከራ ተይዘን ሳለን በውኑ እግዚአብሔርን አትፈራው? ምን እኔና እናንተ የሚገባን እንቅጣት ተቀብለናል። ይሄ ግን እኮ ኃጢአት የለበትም። ማን ገለጸለት? ማን ነው ልቡን ያበራው? ማን ነው አይኑን ያበራው? ሌላ ነገር አይደለም። ሰማዋ። አባት የሚያደርጉትን አያውቁምና ይቅር በላቸው የሚለው ቃል ሌላውን ድርሰት ተረተውት ፍጡር ቤዛ መሆን አይችልም። ይህ ይግባችሁ። ቤዛ ማለት ስለ ሌላ ተላልፎ መሰጠት ማለት ነው። ነነ እምዬ ማርያም ቤዛ ነሽ አሉ ለዓለም እመቤታችን፣ ቤዛ አይደላችን፣ ቤዛ ልጇ ነው። አትደንግጡ። የምናስረክበው ዛሬም ኦሪት ላይ ተቸክለው የቀሩ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 አስታራቂ ነው። ከሱ ውጪ አስታራቂ የለም። አይደል ብርናው አይደል ለናት ሃይማኖታችን ነን የኛ ለስኩ። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙን ጊዜ ጭቅጭቅ የሚደረግበት ሮሜ የተፈረደ የፈረደበት ሮሜ ስምንት ሰላሳ አራት ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ አባ እስራኤል ሆሞ ስመበዘያ ምሩ ይገብሩ አባቶይ የሚያደርጉትን አያውቁምና ይቅር በላቸው በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል ለላህ ሃይማኖታችን የኛርስ ቁጥር ሃይማኖታችን እነዚህን የመሳሰሉ እንግዲህ የአቡነ ገብርኤል ስህተት ናቸው ተብለው የወጡ ይገኛሉ። በእነዚህ ሁሉ ምላሽ መስጠት ነበረበት፣ ግን አልሆነም። በአንዱ እንኳን በትክክል ምላሽ አልሰጡበትም። አባታችን እና እንግዲህ ዛሬ የሚወሰነው ነገር የምንመለከት ነው የሚሆነው። ለማንኛውም እስኪ የአባታችን አባ ገብረ ኪዳንን ምላሽ በዚህ ጉዳይ ሰምተን እንመለስ። ቤዛዊት አለመባሏል ልንገራቸው። እመቤታችን ቅድስት ድንግል ማርያም ቤዛውናል። ለዚህ ነው ተስፋው የተባለች። ለምሳሌ በሔዋን ንጽህና እንዳይመካ ንጽህናዋ ፈርሷል። ጾመኛ ናት ብሎ እንዳይመካባት እበላበላ ብላለች። በዓይኗ እንዳይመካ ጎንጅቷል። በድንግልናዋ እንዳይመካ ፈርሷል። በንጽህናዋ እንዳይመካ ጎስቁሏል። ንዴትህ ላዌ ገጥሟታል። ስለዚህ ምን ይደረግ ነው? ማንን ነው ተስፋ የሚያደርገው ነው? እሺ እግዚአብሔርን ተስፋ ያደርጋል። ትክክል። እግዚአብሔር ተወልዶ የሚያድን ከሆነ እግዚአብሔር ከማን ይወለድ ነው? ሁላችንም እንደምናውቀው ትልቅ ሰው ሲመጣ ትልቅ ቤት ያስፈልጋል። ክቡር ሰው ሲመጣ ክቡር ቤት ያስፈልጋል። ንጹህ እንግዳ ሲመጣ ንጹህ ቤት ያስፈልጋል። ስለዚህ የሔዋን አይን ለአዳም ተስፋ አይሆነውም። የሔዋን እጅ ለአዳም ተስፋ አይሆነውም። የሔዋን ማይፀን ለአዳም ተስፋ አይሆነውም። የሔዋን እግር ለአዳም ተስፋ አይሆነውም። በለስን ለመብላት ተመላልሳበታለችና እጇን ተስፋ አድርገው በለስን ቆርጣ በልታበታለችና አፏን ተስፋ አያደርገውም፣ በደስን ይበልጣበታለችና። ህሊናዋን ተስፋ አያደርገውም፣ ጎስቁሏልና። ማንን ተስፋ አድርግ ሲባል ቅድስት ድንግል ማርያም፣ እግሯ የተቀደሰ አይኗ የተቀደሰ ጽሪት ሁለንታኪ ሰናይት ይላታል ሰሎሞን። ሁለንተናሻ ማረ ይለታል ሰው በቃ፣ ኃጢአት እኳን ባይሰራ ቢያንስ በተግባር ቢያንስ በመናገር በህሊናው የማይሰራ ግን የለም የኃጢአት ደረጃ እንኳን እንደው ሶስት ደረጃ አለው ነው የሚሉት አባቶቻችን ነቃ ሀሌው አለ ቁርጣሌው አለ ትንታ አለ ትንታ የሚባለው ለምሳሌ እገሌ ልግደለው ይላል አንድ ሰው በስመ አብ ወዶ መንፈስ ቅዱስ ብሎ ሲያስወጣው ትንታ ይባላል ወዲያው ሲያስወጣው ማለት ነው ባደርገው ይሄ መከራ ይደርስብኛል ብቶ ችግር አለብ ብሎ ኃጢአቱን ሲተነትነው ኃጢአቱ ዕድሜ ያገኛል እና ነቃ ሀሌው ይባላል ቁርጣሌ የሚባለው ደግሞ ኃጢአቱን ለመስራት ወስኖ ጨርሶ ኃጢአቱን ሲሰራው ነው። ድንግል ማርያም ግን ትንታውኳን እኳን የሌለባት ንጽት አዳራሽ ናት። ስለዚህ እግዚአብሔር ተወልዶ ሊያድነን ሲመጣ ለክቡር እንግዳ ክቡር ቤት ያስፈልጋልና እግዚአብሔርን የምናስተናግድበት ቤት አልነበረንም። ታዲያ ከሕዋን ቤት እንዳናስተናግደው ጉስቁልና ነበርና በእናቴ በልጄ በልጅ ልጄ በእሷ ንጽት አዳራሽ በሆነች በቅድስት ድንግል ማርያም በእሷ አስተናግደዋለውና ከእሷ ተወልዶ ያድነኛል ብሎ የእሷን ንጽህና እያየ ተስፋ ያደርግ ነበር አዳም ማለት ነው። ለዚህ ነው ተመልከቱ ሰማይ መንበሬ ወምድርኒ መከደገሬ አይኑ ቤተ ታንጹ ለማይደሬ ቤት ሰማይ መንበሬ ነው። ምድር የእግሬ መረገጫ ናት። ለእኔ ምን አይነት ቤት ትሰሩልኛላችሁ አለ። ከሔዋን ቤት አናሳድረው ከአዳም ቤት አናሳድረው ከማን ቤት አሳድሬ እግዚአብሔር ያድነኛል ይበል? ከድንግል ማርያም። ስለዚህ አባ ጊዮርጊስ ይህን ወሰደና ምን አለ? እግዚአብሔር ሰማይ መንበሬ ነው፣ ምድር መረገጫ አይናት ብሏል። ታዲያ እግዚአብሔርን ከማን ቤት እናሳድረዋለን? አለና ወማይደር ውስጥ ለእግዚአብሔር አንቲ የእግዚአብሔር ማደሪያው አንቺ ነሽ ነውን። አስተብጽሆሙ ለሀና ወለያቄም ሀናና ያቄምን ኑና ድንቃቸው ድንግል ማርያም ስትወለድ የንጹሕ የክርስቶስ አዳራሽ መሰረቷ ተጥሏልና ሀናና እያቄምን እናድንቅ። ሀና እያቄም በማይፀን በመኝታ አንድ ሲሆኑ የመለኮት አዳራሽ መሰረቷ የተጣለው የዚያን ጊዜ ነው ይላል። ይችን አዳራሽ ከእግዚአብሔርን በእሷ አስተናግጄ ድናለሁ ብሎ ተስፋ አደርጋት ነበርና ተስፋው መባሏ ለዚህ ነው። ስለዚህ ምን አለ ተመልከቱ። በፈቃዱ ወረደ ሀበ ማርያም ታንገደ በድንግልና ንጹሕ እግዚአብሔር ተወልደ፣ ይላል ቅዱስ ዲዮስቆሮስ። ይህ ማለት ምን ማለት ነው? ሀበ ማርያም ታንገደ። ከሳራ ቤት አልተስተናገደም። ለምን? ለዚህ የሚበቃ ቤት ስለሌለ፣ እግዚአብሔርን አስተናግዳ፣ ተመልከቱ። የመጨረሻም እነግራችሁ፣ እስኪ አንድ ጥያቄ ልጠይቃችሁ። እግዚአብሔር ሰው እንዲሆን ሰው ያስፈልጋል አያስፈልግም? እስኪ ንገሩኝ። እግዚአብሔር ሰው ከሚሆነው ከጅብ ነው? ከአውሬ ነው? ከበግ ነው? ከርግብ ነው? ከምንድን ነው? ከሰው ነው። ሰው ማለት ደግሞ ሰባቱ ባህርያት የተስማሙለት ነው። ኃጢአት ከሰራ ከነፈገ፣ ነምር ይባላል። ክፋት ካለው እባብ ይባላል። ቂም የሚይዝ ከሆነ ቀበሮ ይባላል። ብዙ ነገር ሊባል ይችላል። ሰው ማለት ሰባቱ የተስማሙለት ነው። ሰባቱን አስማምታ የተገኘች ድንግል ማርያም ብቻ ናት። ያዳም ጉስቁልና ነበር። ሰው ሰው እግዚአብሔርን ለማስተናገድ ሲያቅተው ሰው ይኸው ብላ ሰው ሁና በእግዚአብሔር ፊት የታየችልን እርሷ ስለሆነች ተስፋው እርሷ ናት። እኔማ ጎስቁ እያለሁ ንጽሕት ልጅ አለችኝና ከእሷ ተወልዶ ያድነኛል ብሎ የእሷን ንጽሕና ያይ ነበርና ተስፋ አንችነች መባሏ ለዚህ ነው። ስለዚህ ምን እንላታለን? ትምክህ ተዘመድነ፣ የባህርያችን መመኪያ ሆይ ደስ ይበልሽ። በአባታችን አባ ገብረ ኪዳን ቃሎትን ያሰማልን ጸጋውን ያብዛልን። እንግዲህ በዚህ ጉዳይ አዲስ ነገሮች ሲኖሩ ይዤላችሁ የምቀርብ ነው የሚሆነው። ዙራችን ይህ ምስል ነበር ጉዳያችን ኦፕን የተማራችሁበት ቁም ነገር ነው ስራችሁበት አዲስ ነገር እንደሰማችሁበት አልጠራጠርም። በዚህ ጉዳይ ያላችሁን ሀሳብ በኮመንት በኩል አስቀምጡልኝ። በቀጣይ በአሪፍ እና በአስተማሪ ቪዲዮ እስከምንገናኝ ድረስ የጅረተንኮናንተ ጋር ይሁን። ሸርቆዩልኝ